ሰላም እንደየት ናቸው ውድና የተከበራቸው የቻናላችን ቤተሰቦች ሰላም ናቸው እግዚአብሔር ይመስገን በእኛ ጋ ሁሉ ሰላም ነው ዛሬ እንግዲህ ቤተሰብ በአዲስና ለየት ባለ ቪዲዮ መጥቻለሁ ለዚህ ቻናል አዲስ የሆናችሁ ላይክሸር ሰብስክራይብ አድርጉኝ እንግዲህ ለድምጽ ይቅርታ ጠይቃለሁ አዲስ አበባ ውስጥ በጣም ጉንፋን ነው ብርድ ነው ካፊያም ነበርና ለዛ ነው ማለት ነው ዛሬ እንግዲህ በአዲስና ለየት ባለ ቪዲዮ ነው የመጣሁት ቪዲዮን አሳያችኋለሁ እስከ መጨረሻው ድረስ ተከታተሉ ቪዲዮውን አብራችሁን ቆዩ ላይክ ሸር ማድረግ እንዳይረሳ አበረታቱኝ አይከፈልበትም ዛሬ እንግዲህ ቤተሰብ ለበዓል የታዘዝኩት ብዙ ልብሶች ነበሩ ግን በጥቂቱ ላሳያችሁ እናንተ ማዘዝ ከፈለጋችሁ ቤተሰብን ሰርፕራይዝ ማድረግ ከፈለጋችሁ ደውሉልኝ ሰራላችኋለሁ በፈለጋችሁበት አድርሳለሁ ክፍለ ሀገርም ቢሆን እልካለሁ ማለት ነው ወደ ቪዲዮ ዳይ የዛሬው ትዕዛዛችን እንግዲህ እውነት ለመናገር እኔ ብዙ ጊዜ ቪዲዮ አልሰራም ዝም ብዬ ነው ልብስ እንትን የምለው ምክንያቱም አይመቸኝም ከስራ ጋር ግን አሁን አለሁ ለማለት ያህል ነው በዚህ እንግዲህ ይህን ይመስላል ልብሱ የበዓል ትዕዛዝ ነው ማለት ነው። በክሩፕ ነው፣ ነጠላም አለው። ነጠላው ከፈለጋችሁ በሽብሽቡም ከፈለጋችሁ ደግሞ በሰፊውም ማድረግ እችላለሁኝ። የሙዚዎች ልብስ ነው እንግዲህ ፈጠን ፈጠን እንምለው እንዳይረዝምባችሁ ነው። እዘዙኝ ያህል ለማለት ነው፣ አለሁ ለማለት ያህል ነው። ለምታዙኝ፣ ለምታበረታትኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ወደ ስራ ተመልሰናል ማለት ነው። ይህን ይመስላል እዚህ ጋር ነጠላው አልፈታሁትም እንደዚሁ እንደታሰረ ነው። ይህን ይመስላል የበዓል ትዛዛችሁ ማለት ነው። በዛ አጋጣሚ እንኳን አደረሳችሁ ለፋሲካ ማለት ነው። እዚህ ጋር ምሄው እንደምታዩት ከነጠላው ጋር ስሪው ነው። ሌላው የተፈታለ ቆይ አሳያችሁ። እንግዲህ ለድምፄ መጀመሪያ ይቅርታ ጠይቅለው። በመጀመሪያ ይኸው ያያችሁት ልብስ ያኛው ነጠላ ስለታሰረበት ነው። በዚህ መልክ ይሄው ይህን ይመስላል ይመስላል ማለት ነው። እናንተ ማዘዝ ከፈልጋችሁ የዚህ ነጠላ ይሄ ነው። እዚህ ጋር ደግሞ እንዲሁ የታሰረ አሰረ እዚህ መልክ አለ። ማዘዝ ለምትፈልጉ ስልክ ቁጥሬ 0503593854 ይሄ ሳውዲ ቁጥሬ ነው። የኢትዮጵያ ቁጥሬ ደግሞ 091234059 በዚህ መደቡ ትችላላችሁ። በዋሳብ ደግሞ በኢትዮጵያ ሳውዲ ቁጥሬ ማናገር ትችላላችሁ የተለያዩ አበሻ ልብሶችም ሽፎኖችንም ዘዙኝ ማለት ነው። ባላችሁበት አደርሳለሁ። ርቀት አይገድበኝም። በዚሁ አጋጣሚ ለምታዙኝ፣ ለምታበርታት ደግሞ አመሰግናለሁ። እዚህ ጋር ደግሞ የሕፃን ልጅ አለች ማለት ነው። እንትን ትመስላለች። ነጠላም አላት፣ ነጠላዎች ናት። እዚህ ጋርም እንደዚሁ በዚችም አለች። ሕፃናት የአንድ ሰው ናቸው ማለት ነው ነኝ እቹት ይሄን ይመስላል እንግዲህ ውድ ቤት ሰዎች፣ ይቅርታ እየጠየቁ እንግዲህ ለድምጽ ጥራት በዚህ መልኩ ይሄን ላሳያችሁ ብዬ ነው። ሌሎችም አሉ ግን ቪዲዮ እንዳይረዝምባችሁ አሉ ለማለት ያህል ነው። በቴሌግራም በዋትሳፕ በኢሞ፣ ምን ነው ጠፋሽ ቃልዬ ቃል ይሄ ምን ነው ከይቱ ጠፋሽ ላላችሁኝ ነው። ያው ስላልተመቼ ነው። የበዓል ስራ ቢዚ ስለሆንኩኝ ነው። እንግዲህ በሰፊው እንመለሳለን። ላለሁኝ ሰሞኑን ደግሞ ጉንፋን በጣም ኃይለኛ ጉንፋን ነው አዲስ አበባ ያለው ንስሁን አስራ አምስት ቀን ምናምን ከሆነ ጉንፋን ከያዘኝ፣ ዛሬ ግን ተመስገን ትንሽ ለቀቅ አርጎኛል ድምፄን እና ውድ ቤተሰቦቼ፣ ይህን ይመስላል የዛሬ ቪዲዋችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ እኛም በያልንበት ፈጣሪ ጠብቀን። በስደት ያላችሁት ወንድሞቼ እንግዲህ እህቶቼ በተለይ በርቱ፣ ጠንክሩ እግዚአብሔር አምላክ እናንተንም ለሀገራችሁ አብቅቷቸው። በሀገራችሁ ላይ እንድትኖሩ እግዚአብሔር አምላክ ይፍቀድላችሁ ነው የሚለው የሁል ጊዜ ጸሎቴ ነው። እግዚአብሔር ይመስገን። ስለማይነገር ሰው ይህም እንግዲህ አመት ሊሆነኝ ነው ማለት ነው። አገር ከገባው ግን አንድ ቀን ያድርኩ አልመሰለኝም ማለት ነው። ጊዜው በጣም ይሮጣል እና በርቱ ነው የምለው። እንግዲህ መጪው ፋሲካ በዓል ነው እንኳን አደረሳችሁ። በዛ አጋጣሚ መልካም ፋሲካ በዓል ይሁንላችሁ። አሁሩ ሰአዳ ላይ ነን። ፋሲካ ሳምንት ነው የሚቀረው። ሁላችሁን በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ላይክ ሸር አድርገው